ሰላም፣ ጤና ይስጥልኝ። የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራም የምነግራችሁ የሎሚ ውሃን ጠቀሜታ ይሆናል። በነገራችን ላይ በተለይ ጠዋት ጠዋት ቁርስ ከመመገባችሁ ቀደም ብላችሁ የሎሚ ውሃን ብትወስዱ በጣም በርካታ ጥቅሞችን ለሰውነታችሁ ታገኛላችሁ። ስለዚህ ጠዋት ጠዋት ላይ ሎሚ ብንወስድ የትኛው የሰውነት ክፍላችን ምን አይነት ጠቀሜታ ያገኛል? ጉዳት አያመጣብንም ወይ? በምን ያህል መጠን እና ልክ መጠቀም አለብን? የሚሉትን ከዚህ ከሎሚ ጋር ተያይዞ በአጠቃላይ ማወቅ ያለብ ባችሁን መሰረታዊ ሀሳቦችን የምነግራችሁ ይሆናል። አብራችሁ ቆዩ። ዶክተር ዮናስ ነኝ። ለቻናል አዲስ ኮናችሁ ሰብስክራይብ እያደረጋችሁ የደውል ምልክቷንም እየተጫናችሁ ቤተሰብ ሁኑ። ይህን መረጃም ላይክና ሼር እያደረጋችሁ ደግሞ በርካቶች ጋር እንዲደርስ እንዲማሩበት እንድታደርጉ በክብር እየጠየኩ በቀጥታ ወደ ሀሳባችን እንግባ። በመጀመሪያ የምነግራችሁ አንደኛ ነገር አጠቃቀሞችን እና መቼ ብትጠቀሙት መልካም ነው የሚለውን እንመልከት። በዋናነት ጠዋት ቁርስ ከመመገባችሁ ቢያንስ አስራ አምስት ደቂቃ ቀደም ብላችሁ ብትወስዱ መልካም ነው። ነገር ግን አንዳንድ ጊዜ ግድ ከሆነባችሁ፣ ለምሳሌ ጨጓራችሁን የሚያማችሁ ከሆነ አሁን በባዶ ሆር ስትወስዱ ካልተስማማችሁ፣ የተለያዩ ነገሮች ካሉ ከምግብ በኋላ መውሰድ ትችላላችሁ። ምግብ ከተመገባችሁ ቢያንስ አንድ ሰዓት ከቆያችሁ በኋላ ይህንን የሎሚ ውሃ መውሰድ ትችላላችሁ። ከቻላችሁ ግን ቁርስ ከመመገባችሁ 15 ደቂቃ ቀደም ብላችሁ ብትወስዱት መልካም ነው። አጠቃቀሙ እንዴት ነው? ሎሚውን ጨምቃችሁ የተወሰነ ውሃ ለብ አድርጋችሁ መውሰድ ነው። ለምሳሌ አንድ ብርጭቆ ውሃ ለብ ታደርጋላችሁ። ለብ ያለው ብርጭቆ ውሃ ላይ መካከለኛ ሎሚ ቆርጣችሁ መጨመር ማለት ነው። ለብ ባለ ውሃ ላይ ይህንን ሎሚ ጨምራችሁ መውሰድ ነው። ጠቀሜታው ምንድን ነው ወደሚለው እንግባ እስቲ። በመጀመሪያ ደረጃ ትልቁ ጠቀሜታው ለዚህ ለምግብ መፈጨት ስርዓት፣ በተለይ ምግብ ስትመገቡ አሁን ቶሎ አልፈጭ የሚላችሁ ይሄ የመክበድ ስሜት ሆድ መንፋት ሊሆን ይችላል፣ ቁርጠት ሊሆን ይችላል፣ አየር ጋዝ ማስቸገር ሊሆን ይችላል። በአጠቃላይ ከዚህ ከሆድ ቃ ከአንጀት ጤና ጋር ተያይዞ ችግር ካለባችሁ ይሄንን ውህድ ብትወስዱ በጣም መልካም ነው። የምግብ መፈጨት ስርዓትን ያቀላጥፋል። ይሄ ምግብ ስትመገቡ እንዳይከብ ከብዳችሁ ያደርጋል። አየር ጋዝ የሚያስቸግራችሁ ከሆነ ፈስ፣ ግሳት እንደዚህ አይነት ነገሮች የሚያስቸግራችሁ ከሆነ ይሀ እንዲቀንስላችሁ ያደርጋል። በአጠቃላይ ከዚህ ከምግብ መፈጫ ስርዓት ጋር ተያይዞ ትልቅ ጠቀሜታን ይሰጣችኋል። በአንደኛ ደረጃ ይህንን ብታውቁ መልካም ነው። ሁለተኛው ነገር ደግሞ ምንድነው? በሽታ የመከላከል አቅማችሁን በከፍተኛ ሁኔታ እያሻሽላል። ይሄ የሚሆንበት ዋነኛው ጠቀሜታ ወይንም ዋነኛው ምክንያት በውስጡ በጣም ከፍተኛ ቫይታሚን ሲ ስለምናገኝ ነው። በተለይ በተለይ እዚህ ጋር መናገር የምፈልገው ይህ አሁን በተደጋጋሚ ራስ ምታት የሚያስቸግራችሁ ሰዎች፣ ጭንቀት በከፍተኛ ሁኔታ የሚያስቸግራችሁ ሰዎች ይሄ ከስነ አእምሮ ችግርም ጋር ተያይዞ ሊሆን ይችላል፣ ከአካላዊ ችግር ጋር ተያይዞ ሊሆን ይችላል። እነዚህ አእምሯችሁና አካላችሁ በመዛል የሚያመጧቸውን በሽታዎች በከፍተኛ ሁኔታ ይከላከላል። በዚህ በሎሚ ውስጥ የምታገኙት ቫይታሚን ሲ ለሰውነታችሁ፣ ለአካላችሁ ለአይምሯችሁም በጣም ትልቅ እገዛን ያደርጋል። ይሄ ጉንፋን፣ ራስ ምታት፣ ሳል እንደዚህ አይነት በትናንሽ ፈንገሶች፣ ባክቴሪያዎች የሚመጡ ኢንፌክሽኖችን የመከላከል ስራን ይሰራል። ለዚህም እንደዚሁ መጠቀም ትችላላችሁ። ሶስተኛው ነገር ደግሞ ሶዲየም እንዲቀንስልን ይረዳል። ይሄ ማለት ምንድን ነው? በዚህ በሎሚ ውሃ ውስጥ የምናገኘው በጣም ከፍተኛ ፖታሽየም አለ። ከዚህ ቀደም ነግሬያቸዋለሁ። ፖታሽየም እና ሶዲየም ምንጊዜም ተቃራኒ ነገሮች ናቸው። አሁን ሰውነታችሁ ላይ የሶዲየም መጠናችሁ ከፍ የሚል ከሆነ ፖታሽየም እየቀነሰ ይሄዳል። ፖታሽየም ይዘት ያላቸው ነገሮች ልክ እንደ ሎሚ ያሉ በፖታሽየም የበለጸጉ ምግቦችን፣ መጠጦችን በምትወስዱበት ጊዜ ታዲያ ሰውነት ላይ የተከማቸ የሶዲየም መጠን ይቀንሳል። ይሄ የሶዲየም ክምችት በነገራችን ላይ በጣም በርካታ ችግሮች ያመጣል። አሁን የትኛውም ነገር ለሰውነት አስፈላጊ እንደሆነ ሁሉ ከልክ በላይ ደግሞ ሲሆን ጉዳት አለው የራሱ የሆነ። በተለይ ሶዲየም ሰውነት ላይ ከፍ ሲል ለልብ ሕመም ሊያጋልጠን ይችላል ለኩላሌ ህመም ሊያጋልጠን ይችላል፣ ለስትሮክ ሊያጋልጠን ይችላል። እነዚህ ህመሞች በተለይ በአሁኑ ሰዓት ላይ በጣም የበዙ በርካታ ወገኖቻችንንም ህይወት እየቀጠፉ ያሉ ህመሞች ናቸው። ታዲያ እንደዚህ አይነት ችግሮች ከሚመጡባቸው ነገሮች አንዱ የሶዲየም ክምችት ሰውነት ላይ መኖር ነው። ስለዚህ ሎሚ ስትጠቀሙ ይሄ የሶዲየም ክምችትን እየቀነሰ በተዘዋዋሪ ያየናቸው የነገርኳችሁን ህመሞች ትከላከላላችሁ ማለት ነው። ሎሚ ለዚህም ግልጋሎት ይውላል። አራተኛው ደግሞ ከዚህ ከአፍ ጤና ጋር በተያያዘ በተለይ በተለይ መጥፎ የአፍ ጠረንን ለማስወገድ ይረዳል። እንደሚታወቀው በተለይ መጥፎ የአፍ ጠረን በአፋችን ውስጥ መጥፎ ባክቴሪያዎች በሚራቡበት በሚበዙበት ጊዜ የሚፈጠር ነገር ነው። ታዲያ ትልቁ ጠቀሜታ እዚህ ጋር በተለይ ሎሚን እንዴት መጠቀም ትችላላችሁ? ምንጊዜም ጥርሳችሁን ቦርሻችሁ ከጨረሳችሁ በኋላ ቢያንስ ከአስራ አምስት ደቂቃ በኋላ በሎሚው ውሀ አፋችሁን መግሞጥ ሞጥ ነው። ይሄን ብታደርጉ በጣም መልካም ነው። ጥርሳችሁን በወርሻችሁ ከጨረሳችሁ በኋላ አስራ አምስት ደቂቃ ቆይታችሁ በሎሚ ውሀ መግሞጥ ሞጥ። እንደገና ደግሞ የነገርኳችሁን ጠዋት ጠዋት በባዶ ሆድ መጠጣት። ይሄ በአፋችሁ ስር ያሉ መጥፎ ባክቴሪያ እንዲራቡ ያደረጉ ምክንያቶችን ያስወግድላቸዋል። ጽዳቱን በተገቢ መንገድ ይጠብቅላቸዋል። እነዚህ መጥፎ ጠረን እንዲፈጠር ያደረጉ ባክቴሪያዎችን ይቀንሱላቸዋል። በተዘዋዋሪ የአፍ ጠረናችሁ መልካም ይሆናል። እሱ ብቻ ሳይሆን ጥርሳችሁ ስር መጥፎ ባክቴሪያዎች በሚኖሩ ጊዜ የጥርስ መቦርቦር፣ የድድ መድማት፣ የተለያዩ ከአፍ ውስጥ ጤና ጋር ተያይዞ የሚፈጠሩ ችግሮች አሉ። ስለዚህ እነዛንም በተዘዋዋሪ ትከላከላላችሁ ማለት ነው። ይህንንም ማወቅ አለባችሁ። ሌላኛው ደግሞ ለዚህ ከቆዳ ውበት ጋርም ተያይዞ ከቆዳ ጤንነት ጋርም ተያይዞ የሎሚ ውሃ ትልቅ ጠቀሜታ አለው። ምክንያቱም በውስጡ ከፍተኛ አንቲኦክሲደንት እናገኛለን። በተለይ ይሄ የቆዳ አለዕድሜ መጨማደድን ይከላከላል። አሁን አንዳንድ ጊዜ ገና በወጣትነት እድሜ ከአኗኗር ሊሆን ይችላል፣ ከአመጋገብ ሊሆን ይችላል፣ ቆዳችሁ ሊሸበሸብ ይችላል። እንደዚህ አይነት ነገሮችን በከፍተኛ ሁኔታ ይከላከላል። የፊት ማበጥ ላላት እንደዚህ አይነት ነገሮች ያስወግዳል። እንደገና ደግሞ በደም መቆሸሽ አማካኝነት የሚፈጠሩ የተለያዩ የቆዳ ላይ ችግሮች፣ ቡግር ሊሆን ይችላል፣ ሽፍታ፣ መበለዝ፣ እንደዚህ አይነት ማሳከክ፣ እንዲህ እንዲህ አይነት ችግሮችን ይከላከላል። ስለዚህ የሎሚን ውሃ ብትጠቀሙ እነዚህን ሁሉ ጠቀሜታዎች በቀላሉ ማግኘት ትችላላችሁ። እንደነገርኳችሁ ጠዋት ቁርሳችሁን ከመመገባችሁ ቢያንስ አስራ አምስት ደቂቃ ቀደም ብላችሁ ብትወስዱት መልካም ነው። ጨጓራ ህመም ያለባችሁ ይህን ነገር በባዶ ሆር ስትወስዱ ያልተስማማችሁ ሰዎች ደግሞ ምግብ ከተመገባችሁ ቢያንስ አንድ ሰዓት ቆይቷል ቆይታችሁ ይሄንን ልብ ያለ ውሀ በሎሚ ብትወስዱ እነዚህን ሁሉ ግልጋሎቶች ማግኘት ትችላላችሁ ማለት ነው። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክና ሼር እያደረጋችሁ ለሌሎችም አጋሯቸው። ለቤት አዲስ የሆናቸውም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ በቃው። በቀጣይ ቀን ደግሞ ሌላ ጠቃሚና አስተማሪ ሀሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ